እኮ ተዘገባ ሲሉኝ ነው። እኔ ናሐሴ ላይ ላሊበላ ነበርኩ ያኔ። አዎ፣ ናሐሴ አዎ፣ ናሐሴ ላይ አናግረኛል። በቴሌግራም በቴሌግራም መልሰልኝ ነበረ ናሐሴ ላይ ነው። እንደውም ጓደኛዬ ገብታ ስታየው ናሐሴ አስራ ዘጠኝ ላይ ቀኑንም ጽፏል እንደተወሰደ እንትኑ ማለት ነው። እና በዛው ልጁ ምን ተውኩት፣ ዩቱበር ነበር ግን በሶስት ወሩ ተመለሰ። ነሐሴ የተነሳ እስከ ጥቅ ድረስ ሂዳል። ኦ ማይ ጋድ ወር የበዛ የልጅ አባቴ ማርቅ እጥፍ እጥፍ ይስጥ መንታ መንታውን ወለድ አባቴ። መስከረም አስራ ስምንት ነው የተመለስኩት። ቻና ላይ የተመለሰው ደግሞ ጥቅም ታያዘጠኝ ጥቅም ታያዘጠኝ ነው። ጥቅም ታያዘጠኝ ላይ የተመለሰ ያው እንደተለከፈ ቀር እንድ ላይ ብስገባ ሰው አይመጣ አይቆጥር እና ድጋሚ ያሳዩኝ አሳዩ እኛ በቃ በዛ ታማመለው እና ይሄኛው ሞኒ ሆኖ ነበር። ይሄ ሞኒ የሆኖ መቸ ነው? የዛሬ ጠር ላይ ነው ሞኒ ያደረጋችሁ ጓደኛ ግንቦስ ሰላሳ እንትን ተልኮ ነበረ። ፖስታ ቁጥር ተልኮልሽ አናለኝ ሳና፣ መቼ ነው ያነበብኩት? ከንቱ የሆንኩ ሰው ሜሴጅ አላየሁም ነበር። ሜሴጅ አየሁት መቼ ነው? በቀደም እና ለአርባ አምስት ቀን ነው የሰጠኝ እና እሱንም ይሞላል ትሞላለህ ምንድነው? አመሰግናልሁ። ነው ሳራ አትፔን መቶ ነበረ በቀደም ያየሁት፣ ግን የመጣው ግን ግንቦት ሰላሳ ነው የሚ ዛሬ እኮ ሀያ ነው። በቃ የቀረው ሀያ ቀን ነው። የዚህኛውን ፒል ላከልኝ። ይሄኛውን የዛሬ ሁለት ዓመት ሞን ሲሆን የሞላሁትን እሱን ላከልኝ። ይሆና ነው የሆኑ ሲቀጥል ደርሶሻል አረጋግጦሻል። ሜሴጅ ነው ያነገርኩት ማን ህዱዋል የለኝ እሞ የሁለኩ ነው ሜሴጅ ያላከኝ በዚህ ቁጥር። ይሄ እንደዚህ እንደዚህ ነው ብሎ ነው ሜሴጁ ይህንን ፓስፖርት ምናምን ወዘተ ማንችነት የሚገልጥ ምናምን ምናምን የመንግስት ህግ ምናምን እንደዛ ይላል። ፓስፖርቱ መለያ ይላል፣ ዙሮ መለያ አንችናሽን ይላል። ስለዚህ ተልኮ ነው። ወንድሜን ሂድ ብየው ነበረ። የባለፈው ላከልኝ የባለፈው የሆነ ደርሶ ሻል አረጋግጠሻል። በእጅ ያልተቀበልኩም የባለፈው ይሆናል ወይ እና ፓስፖርት ግን አዎ፣ እንደዛ ይላል። እስኪ ምን ስለባለ አይ፣ ቀለጥኩ። አይ፣ እኔ እኮ የባለፈው ይሆናል ብዬ ነው ተልለው እሱን ልሞክረው ነበር የባለፈው ፖስታ ቁጥር። ወይኔ ወይኔ ወይኔ ልጅ አባታሽ ይመልቀስ ላድርግ ወጣብኝ። ሄደ ሄደ። የእኔ ጌታ እንዴ እንደው የዘነበው እንደው ይዝነብል ካለ ዶካ ላይ ይዝነብል። አሜን በል አሜን በል የእኔ ጌታ ወይኔ

በአንዳንድ ጊዜ ቋሮ አሯሩጦ ልብ ያስገባል በተመሳሳይ ስም ካልሆነ አይሆንም ተመሳሳይ ስትል ምሳሌ አሁን ፓስፖርት የምሰጠው የኔን ነው ፓስፖርት የኔን ነው የምሰጠው ስምም የኔን ነው። ግን የሁለቱ ቻናልሽ አንሰስ የተለያየ ከሆነ እናቃላ። እሱ ደሞ አለ እንዲህ የመጀመሪያው ቻናል በማን ስም ነው? በእኔ ስም። የመጀመሪያው በእኔ ስም ነው። ስልክ ቁጥሩ ግን በኢትዮጵያ ነው፣ በወንድሜ ስም። ይሄኛው ደግሞ ምንድን ነው የሚለው ሳራ ኤንድ ሰብለ ነው የሚለው፣ በእኔ እና በልጀ። ስልክ ቁጥሩ ደግሞ የእሷ ነው። ስለዚህ የእኔ ቢሆን ችግር የለበት ሳራ ኤንድ ሰብለ ስለሚል እና ምን ትላለህ ወንድሜ? የኛ ወንድሞች እውቀት እያላችሁ እኮ ምታንከረትቱ ነገር ነው ሆ። ታዲያ ሸርፈን ባና ጎርሳችሁ በአንድ የረገጥናት ምድር በአንድ የተነፈስናት አየረው ክስጁን አስተምራ ታዳለኝ አካል ሆናችሁ ነጭ ልታገለግሉ ይገርማል እኮ ይገርማል።

የለም፣ አናግሬ አይገባሽም። የማ አሁን በጸፈው። አዎ፣ በዛው በዛው፣ አባቴ በዛው፣ ናቶለ፣ በዛው ናቶሎ ላሊበላ እየተማርክ ነበር። እንዴት ነው ላሊበላ ታዲያ? ንከታተልና ና ና ንከታተል። ሱፐር ይኸው ይሄ ሱፐር ሰራ ረኩት። መጨረሻው አስር ይሄው መጥቷል። ሱፐሬ አረ ታውጨው ብራት አድርገኝ። ሰላም እንዴት ነሽ አልከኝ። እግዚአብሔር ይመስገን። ሰላም አደርክ ለማለት ሰላም አጀርክ ነበር ያልኩት በእንቅልፍ ልቤ ስለሆነ፣ አይደመቅ ወይ ስራሽ። ሚስጥር ምን ነው ምን ነው፣ በአመት አንድ ጊዜ ነው እንዴ ቴሌግራም ብቅ የምትለው ብዬ መለስኩልን። አይ እንደዛ ሳይሆን ስልኬ ባትሪ ዘግቶ ነበር እና አላየሁትም፣ ይቅርታ ብለ መለስክልኝ። የተመታ ማለት ነው። አሁንስ እንዴት መቼ ሰላም አልሽኝ ነገርኩህ ቀን መቶ ያለው እስቲቆይ ሱፐር እየግን ምን ሆና ነው እረ እንደ ጁን ሀያ ሰላም የተከበሩ ሱፐራችን አልኩህ ሰላም የተከበሩ ሱፐራችን ስልክ። ሰላም እንዴት ነሽ? አልቀይም ጁን 21 መለስቅልኝ እንዴ ባጠቃላይ ጁንን አለቀቅንም። 20 እና 21 ላይ ነን፣ አሁን እዛው ነን የተመላለሰ

ሱፐር ምስጥር አወጣ። በዚህ አይቼዋለሁ። በቃ ሌላ ልጅ መስለሽ ነበር አስቤ ነበር። ለኔ ማንኛውም ሰው በቴሌግራም ስገባ